ማለት ነው እንግዲህ፣ ተራ በተራ ብራንክ የሆኑ ጨጓራቸውን የተቃጠሉ እያቃጠሉ ነው፣ ዝም ብሎ ማይሆን ነገር ማለት ነው። እና ትናንትና በጣም ነበረ እያዘነችው፣ በጣም ነበር እያናደዳት ማለት ነው፣ በነገራችን ላይ ማለት ነው። እና ዛሬ ደግሞ ተራውን የዛሬው ደግሞ በጣም በጣም የሚያስጠላ በጣም በጣም የሚገርም ደግሞ ሚእንጃ ብረኬ ጸጉር ሲላጥ እንደዚህ መላጣ ነው እንደሚ ሆነው፣ እናንተ አያምርበትም። ለካ ከጸጉራችን ነው ፈገግታችን ግን ማሞገስ የሚመጣው ማለት ነው። ያ ወንድ ልጅ ነው ግን ምንም አይሆንም። ሴት ልጅ ቢሆን ነበረ ማዝ ነው ማለት ነው። ወንድ ልጅ ነው ደግሞ ጸጉሩ በጣም ያምራል። የሱም ጸጉር እንዳን ምጅ ጸጉር ማለት ነው ያምራል። እንደካ ሲላጥ እንደዚህ መላጣ ነው የምትሆኑት። ጉድ እኮ ነው። እኔ ግርምን ያለኝ ወላሂ እና ጸጉሩን እንድትልጠው እንግዲህ በማሽን ይዛ መጥታለች ማለት ነው። አትልጭኝም ያሉ እንግዲህ ሁለቱም የተደባደቡ ነበረ። አትነኪኝም ያላት ነበረ። እነካ ተልጥሉ ዛሬ ሳልጥህ አልንቀሳቀስም ያለች ነበረ። ዛሬ ሳልጥህ ንክች ብዬ አልሄድም ያለች ነበረ። እሱ ግን እውነት አልመሰለውም፣ ምትልጠው አልመሰለውም። ግን በነገራችን ላይ እኔ ስትልጠው አላየሁም፣ ግን እንትን ላይ ሲታይ መላጣ ነው የሚመስለው እንግዲህ አዝሏትም አይታቸው አለ። ሁለታቸው ፍቅራቸውን እየጨመረ ነው የሚሄደው ማለት ነው። ማሻላ ተባረካላ። እኔ እንጃ፣ በእነሱ መሀል ግን አንድ ሰው ከገባ ማለት ነው እኔ በማንም በማንም ዋ እመጣባቸው አለ ማለት ነው። በሁለቱም ላይ አንድ ክፍተት ላይ የሆነ ሰው ቢገባባቸው እኔ አልፈታቸው ማለት ነው። አልፈታቸው ማለት ነው። እና አልሚዬና ብሩኬ በጣም ፈገግታቸውን ሀይሚዬ፣ ራሱ ኪሎዋን ጨምራለች፣ ኪሎዋን ጨምራለች በጣም በጣም ነበረ ቀጭን ቀጫጫ ነበረች። በነገራችን ላይ ያው ትምህርት ምናምን ሲኖር ሀሳብ ምናምን ሲኖር ይጨምራል ማለት ነው። አሁን ደግሞ ፍቅርም ጨምሮባታል። እንግዲህ ፍቅርም ያው እያሳያት ነው። ኢየሱስ ናፍቆ ትንሽ ካንደወለ ደግሞ ለምን አንደወልክም ምን ሆነ ነው ብላ ደግሞ ትጠይቀዋለች። ብዙ የፍቅር ጥያቄም እንግዲህ ኢየሱስ ያቀረበላት ነው። እንደዚህ ብዙ ነገር ያላት ነው። ይገባት ከሆነ ማለት ነው። ሀይሚዬ ያው እንደሚገባ ሰባት ጎበዝ ልጅ ናት። አስተዋይ ልጅ ናት። ታውቃለች። የሰው ደግሞ ጥሩ ነገር የምታስተምር ልጅ ናት። የሰው ያላት ነገር ብሩኬ ደግሞ በጣም የሴት ልጅ ክብር ያለው የሴት ልጅ ሞራል ማይነካ እንጃ፣ ብቻ ማሻአላ ተባረካላ ማለት ነው። በጣም ደስ የሚል ፍቅር ነው ያላቸው። ያው ማንም ሰው ሆነው። ዋና ከፊቱ ፊት ፊቱ ይባላል። የሰው ልጅ ፊቱ ፈገግታውን የውስጡ ካለ ፈገግታውን ስታዩ በሰው ፊት ሞራሩን የሰው ያለው ክብር የሰው ያለው ግርማ ሞገስ ስታዩ በጣም ነው የሚያምረው ማለት ነው። የሚያምረው ማለት ነው እና በነገራችን ላይ ማለት ነው ብሩኬ የሴት ልጅ በጣም ክብር አለው ያከብራል ማለት ነው። አንድ ጊዜ የሴ ልጅ እንትን ብሎ አያቅም ማለት ነው። የሰው ልጅ አስከፍቶ አስለቅሶ ይሁን ምን ብሎ ማያቅም ማለት ነው። ሞራራቸውን በደንብ ይጠብቃል፣ ስሜታቸውን በደንብ ይጠብቃ ማለት ነው እና የሀልሜዬ እና ነገር ደግሞ በጣም አስገራሚ የሆነ በጣም ደስ የሚል የሚያስቀና ዩቱበሮች የሚያስተምር ነገር ነው የሚሰሩት ማለት ነው። መጥፎ ነገር አላየንባቸውም። እስካሁን እንግዲህ ብዙ ሰው ክፍተት ያረገ ብዙ ሰው ይገባባቸዋል፣ ግን እነሱ ቦታ አንሰጡ ማለት ነው። ለምን የሁሉም እምነት ስላለ ማለት ነው። ስለሚተማመኑ ማለት አንዳንድ ጋጣወጥ እንደዚህ አይነት ሲሰማ ሂድ፣ አንፈልግሽም የሚላለ ሄድ፣ አንፈልግም የሚላለ እነሱ ግን በራሳቸው ተማምኖ ነው ማለት ነው ቪዲዮውን የሚሰሩትን። የሰው ወሬ የማይሰሙም የሰው ነገር የማያዩም በራሳቸው ነው እየሰሩ ነው ማለት ነው። እና በጣም ነው ደስ የሚሉት

ብሮኬ ማለት ነው። የልጅነት ጓደኛ ናቸው። የልጅነት የልጅነታቸው ጓደኛ ናቸው። እስካሁን አሉበት ማለት ነው። እንግዲህ አብራችሁ እደሩበት፣ እደጉበት፣ አርጁበት እርጅናችሁን ማለት ነው። ሌላ ሳይቀየር፣ ሌላ ነገር በሷም ሳትቀየር፣ አንተም ሳትቀየር በውስጣችሁ ሌላ ሴጣን ሳይገባ በቃ እናንተ ጋር የሚመጣው እዛ እያዝላችሁ ማለት ነው። በጣም ነው ደስ የሚሉት። እንግዲህ የተጫወተው ነበር አይታችኋል። እሱ አልጥሃለው አልጥም ጥርስህን ያምራላለች። እንግዲህ የሚያምራት ሚያምረው ቦታ ሁሉም ገርጻ አለታለች። ጥርስህን እስቲ ሙዚቃ ጥቁር አለላ ጽዳለች። ዛሬ ያንተ ጽዳት ነው ዛሬ ጽዳት ነው የምናጸዳ ብለዋለች። እንግዲህ ገልጻ የተናገረች ነበረ፣ እንዳያችው ማለት ነው። እሱ ደግሞ አልሚ ዛሬ ምን ሆነሽ ነው ብሎ ድንግጥ ብሎ ደነገጠ። ምን ሆነሽ ነው? ምንድነው? እንደዚህ አለ እንደዚህ ምናምን አበዛሽው ያላት ነበረ። በቃ ነው ዛሬ ብላ እሷም ያቆርጣበት ነበር የመጣችው፣ ትናንትና ተናዳ ማለት ነው። ግን እኔ ባይዘው ስትቆርጠው ግን አላየውም። ግን ቪዲዮ ላይ መላጣ እያሳየ ነው። እንግዲህ መላጣ ሲሆን አያምርም እኔ ብጫ ጨርቅ ትቆርጠዋለች ብዬ አላስብም። በነገራችን ላይ ብሩኬ ከጸጉሩ ጋር በጣም ግርማ ሞገስነት አለው። ያምራል። ደስ የሚል ፍቅር አለው። ደስ የሚል ክብር አለው። ደስ የሚል ግርማ ሞገስነት አለው። አነጋገሩ ደስ የሚል የሴት ልጅ ሞራል የማይነካ የሴት ልጅ እንዴት አንድ አድርጎ እንደመናገር እንዴት አድርጎ በራስ እንደማስገባት የሚችል አፉን ቅቤ የሆነ ጥርሱን ነጽ የሆነ ጸጉሩን ፍሪጅ ሆኖ የሚያምር ፊቱን፣ ፈገግታው፣ አነጋገሩ በጣም ነው ደስ የሚለው። ሰላምታው፣ የቤተሰቡ ሰላምታ፣ ሰላምታ እራሱ በጣም ደስ የሚል ነገር ነው ያለው። ብረኬ ማለት በጣም ጥሩ ሰው፣ ጎበዝ በዛ አስተዋይ ሰው ነው። እንግዲህ መጨረሻቸው ነው ያሳምርላቸው። የሰው ልጅ መጨረሻው ሲያምርለት ነው ደስ የሚለው፣ ፈገግታውን ምናምን ሁሉ እንግዲህ እያያችሁ ነው። ብዙዎቹ ብዙ ቦታ ይደርሱና ሊጋቡ ይደርሱና መልሰው ደግሞ የሚፈረስባቸው ነገር አለ፣ ብዙዎቹ ማለት ነው። እነዚህ ግን እንግዲህ ዱአ እናደርግላቸው፣ እንጸልይላቸው ማለት ነው። እንዳይቀየሩብን ማለት ነው። ሁሌንም እነሱ እንዲሆኑልን ባላቸውን በጣም እንደዚህ ፈገግ ብሎ መጥቶ የሚያስተምሩት ትምህርት እንዲያስተምሩ፣ የክርስቲያኑም የሙስሊሙም ያለው የሁሉንም ማለት ነው ፍቅራቸውን እንዲያሳዩ እንግዲህ እኛም ደግሞ ተጎናቸውን ማናበረታታቸው ማለት ነው። እነሱም እኛን ያበረታቱን ማለት ነው። እኛ በዘዊ በነገራችን ላይ በጣም ነው የምንከታተላቸው። እንግዲህ ያዩን ከሆነ ማለት ነው፣ ምችም ያዩን ከሆነ ማለት ነው፣ ይቀጥ እንከታተላቸዋለን። እንግዲህ ቤተሰብ ሀይሚዬ ማለት ነው፣ ትናንት በሰራላትን ዛሬ ሰራችለት ማለት ነው፣ ጸጉር መላጨት እንግዲህ ብዙ ትልቅ ነገር ነው። ልጆች ማለት ነው በጣም ነው የሚያስጠላው፣ ፀጉር ስትላጡ ማለት ነው። ያው ወንድ ልጅ ስለሆነ ተለው ያድግለታል። ከላጠችው ግን እኔ ስትልጦ አላየሁም፣ በነገራችን ላይ ማለት ነው አላየሁም። ያለሁም ስትልጠው ማለት ነው አላየሁም ማለት ነው። እምቢ ብሏታል። እንግዲህ በዱላም ነገር እያስፈራራችውም ነበረ። እና ቤተሰቦች የዛሬ ቪዲዮን ይህን ይመስላላቸው ያለው ያላችሁን አስተያየት ደግሞ ኮሜንት ላይ በማስቀመጥ ቪዲዮን እስከ መጨረሻ በማየት ቤተሰብ ሁኑ ተቀላቀሉ። መጀመሪያ ግን ሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን እላችኋለሁ። ሁሉም ፍቅር፣ ሰላም፣ ሀገር ሰላም ሲኖር ነው እኛም ሰላም የምንሆነው ማለት ነው እና የዛሬ ቪዲዮ ይሄን ይመስላል እላችኋለሁ። እንግዲህ የሁለቱም የአንምዬ አድናቆት ያላችሁ የብሩኬ አድናቆት ያላችሁ የእነሱ ፍቅር ያላችሁ እነሱ አንድ ላይ ስትሆኑ ሲሆኑ የምትወዱ ደስ የሚላችሁ እንግዲህ ሁለቱም ፍቅራሞች ናቸው። ሁለቱም ውቦች ናቸው። ሁለቱም ጨረቃዎች ናቸው ማለት ነው። ሁለቱም የሚያስቀኑ ናቸው እላቸዋለሁ። እንግዲህ ደስ እንደሚላችሁ ተስፋ አረጋለሁ። እኔ ወላሂ ቪዲዮ እስከ ሲነቁ ድረስ ከፍቼ ነው የምጠብቃቸው እላቸዋለሁ። እንግዲህ ቤተሰቦቼ፣ በሌላ ቪዲዮ እስከ ስንገናኝ ድረስ መልካም ቀን ይሁንላችሁ። ባይ ባይ። እወዳችኋለሁ።